ክቡራትና ክቡራን በተከታይነት ደግሞ አዲስ ፊልሙ ለማስተዋወቅ ወደዚህ ይመጣል፣ ተወዳጁ የተውኔት ሰው በፊልም በብዙ ፊልሞች ታውቁታላችሁ፣ መኮንን ላዕከ ወደ መድረኩ። መኮንን ነው። ኦራይት ነው? ሰላም ነው? ይመስገነው፣ ይመስገነው። ሰላም መኮንን ነው ወይስ ጋሽ መኮንን አባባ ነው? አባባ ነው፣ አባባ ነው። ብዙ ሰው አባባ ነው። ምንድነው ይሄ? በጣም ነው። በሰላም ነው። እኛ ስራ በአንተ ፊት ሌላ ሰው ነው የሚያዝበት እና ምን ብሎ አዘዙ? ይቆይልን አሉ እንግዲህ ጥሙ እና ለፊልም ነው እንደው ግን፣ ሰው ያስቸግረህ? ማን መንገድ ላይ ሲያይ ምነው መኮንን የሚል ሰው የለም? አለ፣ ግን አሁን ብዙ አይደለም እንጂ ይገባዋል፣ ይገባዋል። በዛም ቢሆን ደሞ በዚህ ነው የሚታሰበው፣ በስራው ነው። እኔ እንግዲህ በጣም ከምወዳቸው ሳያቸው ደስ ከሚሉኝ በርካታ ኢትዮጵያውያን ተዋናዮች መካከል እውነቱን ልንገራቸው የተለየ ቦታ ላይ ያስቀምጠዋለሁ። መኩየን በጣም ነው የምወደው። ስላየሁ በጣም ደስ ብሎኛል። መኩየ፣ እኔም ደስ ብሎኛል። ስለ አንተ መቼ ብዙ ሰው ብዙ ነገር ያውቃል ሰው ስለ አንተ ሰው የማያውቀው ምንድን ነው? እኔ ያው ከዚህ ውጪ ቴክኒካል የሆኑ ነገሮች አስባለሁ ምክንያቱም የተማርኩት በዛ መልኩ ይኸኛው፣ ጎርፋ መጣሽ ነኝ። እዚህኛው ላይ ወደ ተውኔቱ ላይ ጎርፋ መጣሽ፣ ጎርፋ መጣሽ ነኛ። ቆይ ጎርፋ መጥቶ እንደዚህ ሆን ከአስፓልት ቢያመጣ እንዴት? እንግዲህ እሱ ደግሞ ሌላ ይሆን ነበር ማለት ነው። እንጂ የተማርኩት ቴክኒካል ነው። ቴክኒካል ጉዳዮች ላይ መስራት ደስ ይለኛል፣ እና አሁንም ዲዛይን ያደረኳቸው ነገሮች አሉ። ከቴክኒክ አንፃር ብቻ ሀገር ልታድግ የምትችለው በኮሜዲ አይደለም። አይ እሱም አለው፣ እንደ እሱ ቀላል አቅም የለውም እኮ ግን፣ ወደ ገበሬዎቹ ወደ ምናምኖቹ ጋር ስትሄድ የምታየው ነገር ድካማቸውን ስታይ ያንን ነገር እንዴት ሶልቭ ማድረግ ይቻላል እኔ በተማርኩት፣ ወይ እንዴት ቢደረግ ይቀላል የሚለውን ነገር ሁሌ ነው የማስበውና፣ አሉ መሰራቸው ነገሮች። አሁን ለምሳሌ እነ ማጨድ ማጨድ ተርታ። አዎ አለ። ዲዛይን ነው የምታደርገው። ያው ሲፈቅድልህ ከዚህ ትንሽ ወጣ ስትል የምትሞካከረው ሞተር ፓምፕ ወተርፓምፕ እነዚህ ነገሮች ዲዛይን አድርጌ ቁጭ አልኳቸው። አሉ ተቀምጠዋል። በቤት ውስጥ ምን ታደርጋለህ? ቆይ አሁን በአዋጅ ፊልም መተወን ቢከለከል መኮንን ላዕከ በምን ሊተዳደር ይችላል? እንደ አነሰ ቢባል አነሰ ቢባል ምጣድ እሰራለሁ። በዛ ሲባልስ፣ ወደ እዛው ትሄዳለህ? ወደ ዋይንዲንጉ ትሄዳለህ? ወደ አሁን ሰፈር ውስጥ ምጣድ ሲበላሽ አንተ ነው የምትሰራው? አዎ እሰራለሁ። የራሴን እሰራለሁ። አይጠሩኝም። ምኔን የሚያቁኝ? በዚህኛው ነው፣ በተውኔቱ ነው የሚያቁኝ እንጂ የተማርኩትም ተግባርን ነው። ኤሌክትሪክ ነው የተማርኩት እና እቃቸዋለሁ ነገሮቹን ስለዚህ ማንኛውም ነገር ሲበላሽ ኤሌክትሪክ ነገር ነክ ከሆነ እኔ እሰራዋለሁ እሰራዋለሁ፣ ምንም ጥርጥር የለውም። ዋው ሶስት አመት መብራት ያለ ሰርቻለሁ። ከዛ በተጨማሪ ደግሞ እና ብዙ እንትን አይደለም ብዙ አዲስ አይደለም ለመብራት ለመብራት። እስኪ ወደ ድሮ እንመለስና ይሄ መኮንን ላከ ነው ወይ ራሱ ነው? መቆንን አዎ አዎ ራሱ አረ ተው፣ ሙት መቼ ነው? ወይ ኦልሞስት 30 ምናምን አመት በፊት ነው። 36 አመት እንደው ወሻሻው መኩየ ስንት አመት ነው እኔ አልቆይም የተናገሩ በሙሉ ሄደዋል፣ ሄደዋል፣ ሄደዋል። አዎ አትናገርም፣ አልናገርም። እንዳሁኑ አልነበርም። ዘመንም ሲቆጠር የዛ ጊዜ እንዳሁኑ አይደለም። እንዴት ነበረ? አሁን ሰላሳ ትገባለህ፣ ከዛ በሚቀጥለው አመት ሰላሳ አንድ አደለም ትሆነ። ሰላሳ አንድ አንድ። እሺ በሚቀጥለው አመት ሰላሳ ሁለት ሁለት፣ በሚቀጥለው ሰላሳ ሶስት እያለ ሰላሳ ዘጠኝ ላይ ሲደርስ ምን ይሆናል ማለት ነው? ሰላሳ አንድ ትገባለህ

ባለቤትህ ኮሜዲያን መሆንህን ታውቅ ነበር ስታገባ? አታውቅም። አታውቅም ኮስታራ? አታውቅም። የት ተዋወቃችሁ? ያገባሁት በምን ባለ ማወቋ፣ መለየት አልችልም። ሙያዬን ትውደደኝ፣ ትውደደኝ፣ አለየም ነበረ። እሺ፣ ባለ ማውቋ ያገባሁት። የት ተገናኛችሁ? አንድ መዝናኛ ቦታ ላይ። መዝናኛ ቦታ? ምን አልክ? ያው ትንሽ ፊቴም አይመችም እኮ ስሰራበት፣ እንጂ ስንወርበት አይመችም። ገፍታኝ ነው ከሳቅ ነገር አይ አልሞስት ዘጠኝ ነው ዘጠኝ አዎ። ለቅድሞ አቆጣጠር ነው ወይ? ሁለት ልጅ አፈራችሁ? አዎ። መኮንን ላዕከ በኮሜዲው በብዛት ይታወቃል በተውኔቱ እቤት ውስጥ ደግሞ አንድ ጎረቤትን የነገሩኝ ይነገሩኝ ልጆች አንተ እንደበጎነ ወይ እንደፈረስ ላይ ላይ ቁጭ ው ገመድ ይዘው ምናምን ተጫውታችኋል እውነት። ትንሹ አራት ነው። ትልቋ ስምንት ነች። ትንሿ ገመድ ታስራለች፣ እሱ ከኋላ ይገርጣል ይላል። እኔ ዞር አለው ካልዞር ፊቷ አለቅሳል፣ ከሚጮህ ደግሞ ታጫውታቸዋል። ስለዚህ አሁን ውጭም እኮ ተውኔት ነው፣ ቤትም ውስጥ ተውኔት አዎ። ሁለቱም ጋር ድራማ። ካስተኛው በኋላ ነው ወደ ራሴ እንትን የምገባው። ደክሞኛል፣ ዞር በሉልኝ። አይሰሙም፣ አይሰሙም፣ አይሰሙም። አንተን ማግኘታቸውን ነው አንተን ናፍቀው መጠበቃቸው ነው። ያን ደሞ ሳታሟላላቸው ለኔም አይመቸኝ። ስለዚህ አጫውቻቸው እምብያቸው ተረቱን አንብቤ ያው የሚሰማ የሚሰማል። ወዲያው ይተኛሉ። ብዙ እንኳን ከዛ በኋላ ነው ወደዚህኛው ወደ ራሴ ጉዳይ መጣው። ብዙ ጊዜ አባት ሆነን የምትተውነው ነው። አዎ፣ እንደውም አንዳንድ ፀሐፊዎች የሚሉት ምንድነው ለበኮነን አይጻፍለትም። አዎ፣ በቃ የሆነ ነገር ሐሳብ ንገረው እንጂ እዛው ይተውነዋል ይባላል። አዎ ያው ፊልም ሲሆን ሀሳቡ ነው ሀሳቡ ነው እና በዛች ቦታ ላይ ከማጋ ነው የምሰራው። ምን ለማለት ተፈልጋ ነው ኛዋሲን የተጻፈችው? ምን ለማለት ተፈልጎ ነው ን ስ ውስጥ ያላት አገልግሎት ምንድን ነው የሚለው ነው ሀሳቡ ነው እንጂ የሚይዘው እንደ ስቴጅ ፕላይ ሙሉውን ዳያሎጉን አትይዝም። እኔና አሁን አንተ አባትና ልጅ ሆነን መተወን እንችላለን። እዚህ ጋ ይቻላል። ዝም ብሎ ሳይጻፍልን፣ ዋው ምን ችግር አለው? እሺ እኔ ልጅህ ነኝ። ልጄ ታሞ ልጄን ይዤ ልምጣ፣ ቤት ትቀበለኛለህ? አዎ። ወይኔ አባባ! ማን ማን አባይ እ ምንድነው የወለድኩት አዲሱ ልጅ እ ምን ሆነ ምን ሆነ ሞቷል መሰለኝ። ዝም አለ መሰለኝ። አረ አንተ ዝም በል እስኪ፣ አንተ አንተ አንተ ወዲህ። አረ ሞቷል፣ ምንም አይነት ትንፋሽ የለውም አባባ እ እንደምነው አንተ ምን ታሟርታለህ? ሞቷል አረ ዝም በል እባክህ እ ምን ነካው? ይሄ አስታወቀው፣ አስታወቀውና ዝም አለ። ትንፋሹን አታዳምጥም እንዴ? ትንፋሹን አታዳምጥም እኮ። ያው ደግሞ ትኩሳቱም አለ። እንደምነካህ ለምን ታሟርት አለ፣ ደክሞት ነው። አዎ አለ፣ አይ አለ አዲስ እረኛ ከፍታ ያስተኛሉ። ደክሞት ነው ደክሞት ነው እንጂ ደህና ነው። ትኩሳቱም አለ ደህና ነው። ስለዚህ አዲስ ወንክና አዲስ ስትሆን እኮ ይኸው ነው ወላድ አዲስ እኔ ይኸውልህ የአንተ ታላቅ ታላቅ ዝንብ ሲያርፍበት ሁሉ ሐኪም ቤት እየሄጃለሁ እውነቴን ነው የምልህ። ለምን አዲስ ነኛ

እናሁን እንድ ለምድ ምን ማድረግ አለብኝ? አባባ ደጋግሙ፣ ለዚህ አይደል ደጋግሙ። የሬድዮ መስመሩን FM 107.8 ላይ አርጉና በሙከራ ስርጭት የሙዚቃ ግብዣዎቻችንን ይደሰቱ። በቅርቡ የ18 ሰዓት የመዝናኛና የመረጃ ፕሮግራሞቻችንን ይጠብቁ። ኢትዮ FM 107.8 አሁ ግን የመጀመሪያው ልጅ ላይ ለሁሉ ነገር መሮጥ ነው። አምስተኛው ላይ ተፈንክቶ እንኳን ሲመጣ መጣፍ እንዳታበላኝ እዛ ጋር ማነው የፈነከረው? ተራቀበል ተራቀበል፣ ወደዛ መደጋገም ጥሩ ነው። መደጋገም ጥሩ ነው። በነገራችን ላይ መኮንን ላዕከ አዲስ ለሳራ ያሰበውን ተወኔ ሲነግረኝ በጣም ነው የገረመኝ። ይመስለኛል ፊት ለፊት በመነጋገር ለውጥ ሊመጣ አልቻለም የሚል ሀሳብ አለ። አዎ አንነጋገር ፊት ለፊት አናወራ ፊት ለፊት ብናወራ ወይ ሰውየውን ከስተቱን መልሰዋለን፣ መማማር ይኖራል። እንደ አኩርፈን ወይ ደሞ እንደው ፊትነስተን መሄድ ነው ይሄ አይደለም ያዋጣን በሾርኒ በሁሉም ነገር መንገድ ነው። አሁን አልተግባባንም እኮ ኖርማል እያወራን አልተግባባንም እንጂ አለም እንደሆነ አላቅም። ስለዚህ ገልብጠን ማውራት እስኪ ገልብጠን ትንሽ ነገር እናውራ። አባዬ ደህና ዋልክ? እግዚአብሔር ይመስገን። በጣም ደስ የሚል ውሎ ነው ዛሬ ዋልኩት ዋልኩኝ በጣም ደስ ደስ የሚል የሚገርም ልጅ የሚገርም ነገር የጋሽ ገበያው ልጅ ኢንጂነር ሆነ። አፈሪ ብላ አፈሪ ያስበላሁ ምን ነው ምን ምን ያደርግልታል? እንዴት ምን ያደርጋል? ልጅ ማለት የቦጋለ ልጅ ነው እንጂ ለምን በረንዳው ላይ ቁጭ ብሎ አልኩስቁ በረንዳ ላይ ይቀመዋል፣ ይቀመዋል ሆነትን በሁለት ጉንጩ ያኮራኝ እሱ ነው። ይሄ ኢንጂነር ምን ያደርግለታል? እንደ ተምሮ ተአድጎ አይ አይ አይ አይ የሱ ትምህርት በዚህ ላይ ደግሞ አትከልል የሱ ያስተምርልን አለ። እዚህ ወለ ሲሮ ሰፈር ልጅ ሆኖ አሁን ተሷ አይቶ ተኮልኮሎ ልጆች ሁሉ በሁለት ጉንጫቸው ይቀማሉ። አባቱ ነው ኩራቱ። አይሆ እኔ ልጅ ይለኛል እንደ ልጅ ማለት የሱ ልጅ ነው ወጋለ ልጅ አሁን እውነቱ ለመናገር እኮ በጣም ጨዋነቱ ራሱ ደስ ይላል። አሁን ባለፈው ልክ ሲበላ ደረስኩና እንብላ አለኝ። አፈሪ ብላ፣ ምን ነው ምን ያደርጋል? በር ዘግቶ አይበላም። በር ዘግቶ ነው የሚበላ። አሁን እንትና የዘለቃ ልጅ አለች፣ ፊቷን አዙራ እውነቴን እንዴት አለች። ጨዋ ልጅ መሰለች። እግዚአብሔር ይስጣት፣ እግዚአብሔር ይባርካት። እኔ መርቂያታለሁ። ሙት ትደግ። አዎ እግዚአብሔር ያሳድጋት እናቴ አሁን በቀደም ሲሄድ አቶ ገበያው ልጅ ምን አለኝ? ኖር አለኝ። በጣም በደስታ ደስ አለኝ። ለምን አባቱ ኖር እኮ ነው፣ አክብሮት ነው። አክብሮት ልጅ ማለት እንትና ነው፣ የሞገስ ልጅ ነው። እንዴት ግልምጫው! ግልምጫው መቼም ተስር ነው የሚያነሳ ተስር። በእውነት ነው እኛ አሁን እየመረቅ ነው ነው የምናልፈው። ልጅ ውጣልህ እድሜ ይስጠኝ ያለው ነው እሱ ሳይገላመጥ እንትን የሄድን አይቀርም። ስለዚህ አሁን እንዲህ በግልምጥ ማውራቱ ነገሮችን ያስተካክላል። ታስባለህ? ያስተካክላል። ፊት ለፊት ማውራት አልተስተካከለም፣ አልተስተካከለም፣ አልተግባባንም። ስለዚህ አዲሱን የመኮንንን ፊልም፣ ተከታታይ ፊልም ጠብቁለት። ሀሳቡ እንዴት ነው? ተመቻችሁ? በግልምጥ ማውራት እንዴት ነው ሁሌ እንደዚህ አይነት ኮሜዲያኑ ሲመጡ፣ እዚህ ጋር አድርጌዋለሁ። አላረኩትም። እንጫወታለን። ከመኮንን ጋር እንጫወት። ይቅርብን። እናድርገው። ለመጫወቻው ማካች መጫወቻው ነው። ጥያቄውን እኔም አላየሁትም። ዋሽተህ ታውቃለህ? ውሸት ድሮ ቀረ። አሁን ምን ውሸት አለ? ውሸት አለ። ስለዚህ ዋሽተህ እንደው እውነት ለመናገር ዝግጁ ነህ? ዝግጁ ካረካው፣ አዎ። በደንብ ካላረካው፣ አረ በፈጹም ከዶሮ ከበግ፣ ከፍየል፣ ከበሬ ስጋ ውጭ በልቻ አውቃለሁ። እውነት ነው። ምንድን ነው የበላኸው? ባቄላ፣ አተር ማነው ሽምብራ ሽምብራ ስጋ እኮ ነው የተባልከው እኮ ስጋ የተካየለን ይተካል ግን በእርግጥ ኤሌክትሪክ ይዞኝ አውቃል ይዞ ያውቃል ይዞ ያውቃል የአሁኑስ የአሁኑ እኔ ይዤው አያዝኝም አንተን ኤሌክትሪክ ነው የምትይዘው እኔ ይዤው አይዞኝም ለምን የለውማ እሺ በልጅነቴ መሆን የምፈልገው እና ካደግኩ በኋላ የሆንኩ ተለያይቶ ሁሌ ይቆጨኛል። ምን መሆን ነበር የምትፈልገው? ጥሩ ኳስ ተጫዋች ነበርኩ። አንተ ተመልካች ተጫዋች ተመርጠው ማርያም እና፣ እንዴት አባቴ ነው እንግዲህ ከለከለ እንጂ፣ ምድር ጦር ቢሁሉ ገብቼ ነበር። አረ ተው። አዎ አለ ነው መሰለ። አህ ወሰይ ማሳየት ይችላል። የቀርቡን እንኳን አዎ፣ ማነው ባህር ዳር ዩኒቨርሲቲን አሸንፈን የመጣንበት ጊዜ ተጫውቻለሁ። ሳይቻል ቆይ፣ የሚቆጭ ታዲያ ምንድን ነው? የምን ማሊያ መልበስ? የምድር ጦር የምድር ጦር አለበስክ? በስመ አብ እሱን አንድ ቀን በለብስ አይቆጭኝ። እውነት ማርያም በጣም ወዶ ክለብ ነበር፣ ጦር ምድር ጦር። አዎ፣ በጣም መቻል ይባላል መቻል። አዎ። እሺ፣ ቀጣይ ገለን የታጠብኩ ሳሙና አመትቼ ሳልለቃለቅ ውሃ ይዶብኛ ቃል እቺ እንደ እውነት ግን መታ ውሃ ጠፍቶ ምን ተሰምቶ ያውቃል? አንጡሊ ነው እንጂ በባሊ ታዲያ አንጡሊ ነው። ሌላ ምን ትላለህ? እንግዲህ በነገራችን ላይ እኔ ዛሬ ራሱ አጋጥሞኛልና ጥያቄው እንዴት እንደወጣው ግራ ገብቶኛል። ዛሬ በፎጣ አዘራርቄ ነው የወጣሁት ማለት ነው እና ቅድም ዝናብ መቶ ቆሜ አረፋ ሰርቼ ነበር እንዲ ያጋጥማል፣ ያጋጥማል። እንዴ ለምን ያጋጥማል? ያጋጥማል። እሺ ቀጣይ ጥያቄ። መገላገል የምችለውን ጠብ እንዳላይ ይሆኛ አልፍ ያውቃለሁ። አይ እህ እውነቱን ነገረኛ መገላገል ማለት የምችለውን ጠብ እንዳላይ ይሆኛ አልፍ ያውቃለሁ። አላልፍም ልጆኛ አልፍ ያውቃለሁ። ምክንያቱም የማልችለው ቦታ ላይ ድንጋይ ምናምን ያለ ቦታ ላይ አልፌያለሁ። እኔ እንጂ እገላግላለሁ። ትገላግላለህ? እገላግላለሁ። ነግበኔ እኮ ነው ነበር፣ እንደዚህ የሚባል ቋንቋ ነበር። ስለዚህ መገላገል ደግሞ ትልቅም ተግባር ነበረ። አሁን አሁን ያገባኛል ስሜት እየጠፋ ነው። ምን አገባኝ፣ እኔ ጋር እስካልደረሰ። እኔም አንድ መጥፎ ገጠመኝ አለኝ። ከእኔ በጣም ትልቅ ጋርድ ነገር ነው የሚደበድበው ሰውዬ፣ ከእሱ አነስ ያለ ነው። እኔ ሶስተኛ ነኝ፣ በሳይ ስታይ ማለት ነው። እና ተያይዘዋል፣ አልቻልኩም፣ ገባውና ተውተው በእናት ምን አልኩኝ ማለት ነው። በኋላ ላይ ግን የገላገልኩት፣ ሁለተኛው ዞር አለና ሲያይ አንተ ነው ያስመታኸኝ ብሎ እኔ የሚችለውን ማለት ነው። ግን እንደዛም ሆኖ መገላገለኝ ቀጥያለሁ። መገላገል ቀጣይ። የመጨረሻ ጥያቄ አፕሪል ደፉል ላይ ተሸውጄ አውቃለሁ። እውነት? በደንብ አዎ። እስኪ አስታውሰኝ፣ ምንድን ነው? እኔ ሰፈሪ ልጅ ነው፣ ካሰላ አንደኛ ወጥቶ የመጣ ልጅ ነው እና ተግባርን ነው የሚማረው እሱ ልጅ ሞት አሉኝ መንገድ ላይ እሺ። እራሴን ልጅ ቁጭ ነው ያልኩት ምክንያቱም በቃ ሊሞት የሚችለው ያ መኪና ነው። ሌላ ምንም ት ያገኘው ልጅ አሁን ሞተ ስትባል ያስደነግጣል፣ ግን ይሄ እኔ የምሬ የእኛም አይደለም። እንደዚህ አይነት ቃል ድምፅ የለም። አልወደውም እ ከእነ እንትኑ ከእነሱም አልወደውም። በአዲሱ ዓመት እንግዲህ አዲስ ዓመት ይመጣል። እቅድ ይኖራል። አቅድ ታቃል አታቅድም? ለምን እኔ እግዚአብሔር ባልሆነ ምኖ በተሰመረው ነው የምኖረው እቸዋለሁ አንድም ያደረኩት ነገር የለም። እንደው በፊልም ደረጃስ ምን የመሥራት ሀሳብ አላችሁ? እንግዲህ ፊልም አሁን ያለቀ አለ፣ ሀና አለ ሁለት የሚባል በቅርቡ የሚወጣውን ሀና አለን። ከደረሰላችሁ እንየውና እንሰነባበት። መኮንን ላዕከን ሞቅ አድርጋችሁ ሸኙልኝ። መኩዬ ምድቤ የሬድዮ መስመሩን ኤፍኤም 107.8 ላይ አርጉና፣ በሙከራ ስርጭት የሙዚቃ ግብዣዎቻችንን ይደሰቱ። በቅርቡ የ18 ሰዓት የመዝናኛና የመረጃ ፕሮግራሞቻችንን ይጠብቁ። ኢትዮ ኤፍኤም 107.8